ወበረካትሁ አትልካይል እንደምን አላችሁ ሰላም ናችሁ? ስመገለለን ነስ እንደናቸው የሩዝ በሪያሌ የምሰራው እዚህ ደግሞ ለውዝ አለኝ፣ ሁለት አይነት ዘቢብ፣ እዚህ ደግሞ በረዛዝ ስሙ ሽንኩርት ማለት ነው። እዚህ ቲማቲም አለኝ፣ እዚህ ደግሞ በርበሬ ሽንኩርት አለኝ።

አሁን ደግሞ እዚህ ላይ ይቀረኛል ማለት ነው። ትንሽ ይህን ማጠጥ ያልኩና ለአሁን አድርገዋል ማለት ነው። ወንድሞችን በስራ ላይ ላረግ ነው። አብራችሁን ይቆዩ እ መሰለኝ የዛሬ ሩዝ ደግሞ ሲዘረግፈው እንሻለ ያሳያቸዋል